ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ውድ አገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ይቺን ሁለት ቀን ጠፍቻለሁኝ ስላልተመቸኝ፣ ምክንያቱም አመት ባል ነበር አይደል? ያው የለሁም ነበረ ቤት ያው ቤተሰቦቼ ጋር አብረን ተሰባስበን እህቶቼም ያው ልጆችም አሉ ተሰባስበን እዛ ለማክበር እዛ ነበርን። ያው ደግሞ ካላንደራችን ከውጮች ጋር አንድ አይደለም። ግን በአሁኑ ደግሞ አጋጣሚ በዓሉ አንድ ላይ እኩል ሆኗል። አንድ ላይ ሆኗልና አንድ ሁለት ቀን ዝግ ነበረ እና እሺ፣ አንድ ቀን እረፍት ስለነበረ ያው ከቤተሰብ ጋር ጨዋታ አለ የተለያየ ነገር አለና አልተመቸኝም ነበር። ስለዚህ ሁለት ቀን አልሰራውም ጠፍቻለሁኝ። ግን ፕሮግራም አላመለጠኝም። በተለይ እነ ሀይሚና ብሩክ ሌሎችም የምወዷቸው የምከታተላቸው ሰዎችም አሉ። በእነሱ ዙሪያ ያለውን ነገር ሁሉ መለከት አለሁኝ። እሱን እንግዲህ እንደምንም ብዬ አያለሁኝ። ግን መስራት ስላልተመቸኝ አልመጣሁም ሶሪ። እንዴት ናችሁ? ያን ሰሞን እንግዲህ እየተቀወጠ ነው፣ ቡታጅራ ውስጥ የተለያየ ነገር እያየን ነው። በዓሉንም ደስ በሚል ሁኔታ እና ሀይሚዬ አክብረዋል። ሀይሚዬም በቲክቶክ እየቀወጠችልን ነው። የኛ ጀግና የኛ ቅመም፣ ገና ሳየው ስተዋወቀው፣ ገና ናነቱን ቀድሜ ባውቀው እንደምሸነፍ ብረዳውማ ልተው ነበር ሀገር ሳይሰማ አብላለች። ይህን ለቃለች። እኔ ብዙም በአሁኑ ጊዜ ዘፈን አላዳምጥም፣ ግን ግጥሙን ከዛ ላይ አይቼ ነው እንትኑ ስለተመቼ ነው አነጋገሯ። ባትሸነፊ ነበር የሚቆጨን እሱማ ትሸነፊ ያለሽ ተሸነፈሻል። አይምዬ ግን ለማን ነው ብለሻል፣ ከታች ቲክቶክ ላይ ለቀሹ። ግን እሱ ማን ነው ነው ብለሽ ጥያቄ ጠይቀሻል። ያው እኛ ደግሞ እናቀዋለን፣ ንጉሱ ነው ብሩክ ነው እንጃ። እየቀወጠችውን። ከዛም በኋላ ለቃለች ሌላ ደግሞ ተረጋጋ ተረጋጉ ብላናለች። እንግዲህ ለእኛም ይሆናል። ምክንያቱም እንትን የለቀቀችው ምክንያቱም አሁን ከዚህ በፊት በሰራችው ፕራንክ ላይ ሁላችንም የተረጋጋ መንፈስ የለንም፣ እውነቱ እስካልወጣ ድረስ እያለ ነው። አንዳንዶቻችን አሁንም ብያለሁኝ፣ አንዳንዶቻችን እውነቱን ሃይሚ በዚህ መልክ አትገለጽም፣ የሰራችሁት ፕራንክ ነው እውነቱን፣ ተረጋጉ ብላለች። እሷ ደግሞ ያልጨረስኩት ነገር አለ ገና አብላለች። ለብሩክ ብሩክ የሚያውቀው ነገር ያለ አይመስለኝም። ሄዳ እንግዲህ ክፍል ሁለት ይቀጥላል ብለን እናስባለን። ለዛ ይሆናል ተረጋጉ ምትለን ነው። ለሌላም ይሆናል። እኛ አሁን እዚህ ጋር ምንም ምንናገረው ነገር የለም። ስራቸውን ይስሩ። እንግዲህ ዝም ብለን መከታተል ነው። ግን ያው አመት ባሉንም በሙሽዬ ቤት ሁለቱ ቀመሞች ከንጉሳቸው ጋር ልበል ያው ጮኞቻቸው ወደፊት ባሎቻቸው ጋር በጥሩ ሁኔታ ደስ በሚል ሁኔታ አሳልፈዋል። በጣም ደስ ይላል። እየተጨዋወቱ እየተሳሳቁ አንዳንድ ነገር እያነሱ ደግሞ እየተወያዩ የድሮውንም የአሁኑንም እያወሩ እየሳቁ እየተዝናኑ በጥሩ ሁኔታ በአማታቸው ቤት ነው የሚባለው፣ አማት ነው አይደል የሚባለው? እያሳለፉ አሳይተውናል። ገና ሲገናኙ ጀምሮ በጥሩ ሁኔታ ነው። እንዲሁም ጥሩ የበዓሉን የሚገልጽ ዘፈን ሁለቱም ዘፍ ነው ነው ተያይዘው የሄዱት አራቱም ናቸው የተገኙት። ደስ ይላል። አብትሽ ብሩክ፣ የብሩክ ሀይሚዬ እና ደግሞ ናኒ አማታቸውን ወይም ሙሽን አስደስተዋታል። እኔም ደስ ብሎኛል። አከባበራቸው እንደዚህ ተሰባሰቡ ቤተሰብ አመት ባለን ሲያሳልፍ በጣም ደስ ይላል። ለነገሩ እንደዚህ ነው የሚሆን እኮ ካገባሽ ምንጮኛም ከሆን ተሰብስበሽ ከነባለችም መጀመሪያ አንደኛው ፋሚሊ ቤት ከዛ በኋላ ደግሞ አንደኛው ፋሚሊ ቤት፣ ሀገር ቤት ካለም ማለት ነው እና ደስ ይላል። አሁን ጠዋት እሙሽ ጋር ያከብሩ ከሰዓት፣ እንደዛ እንግዲህ ወደፊት ደግሞ ተጋብተው ሲኖሩ ማለት ነው። እና ያው አንዳንዶቻችሁ ጋሽዬስ ብላችሁ ጠይቃችሁኛል ብላ ተናግራለች። መልሱንም እዛው ላይ ሰታለች። ያው ሴት ልጅ ትሄዳለች ነው ብላለች። ኤፍሬም ቢኖር ኖሮ ኤፍሬምን ነው የጠቀሰችው፣ እየተቀሰችው ኤፍሬም ቢኖር ኖሮ ሴት ይዞ ወደ ቤት ይመጣ ነበር። እኔ ደግሞ ብሩክዬን ለብቻው ልተወው አልችልም። ያው ወደ ብሩክ ሄጃለሁ አብሬው ላከብረው ብላለች ያው ይሄንን አሳይታናለች ሌላው ደግሞ ያው ደስ በሚሉ ሁኔታ ደግሞ እንዳለ ቡታጅራዎች እየቀወጡ ናቸው ነው እንደዚህ ነው ደሞ ደስ የሚሉኝ በቃ መተባበራቸው መተሳሰባቸው አብረው የሚያደርጉት ህብረት የአንዱን ቻይና ላንዱ ለማሳደግ በቃ አሁንም በሄዱበት ወቅት ይሄንን ያደረጉት እርስ በርሳቸው እየተረዳዱ ነው ያሉት። እነ ማርክ እነ ይሄኔ እነ ኤፍሬም የሰሩት ፕራንክ፣ ለምሳሌ ማርክን እንደገና ደግሞ አብሯቸው የሚሰራው ልጅ ማነው፣ አብሪኮ ነው የሚባለው ልጅ ደግሞ ቻይና ለማሳደግ ደግሞ ሁለቱ ወደሱ ሄደው እንግዲህ ፕራንክም ሊሆን ይችላል አናቅም መጨረሻውን። እኔ ሰሩት ያው እነሱ በእነሱ ዙሪያ ያሉትን ልጆች አያቸዋለሁ። ኤኒዌይ እና ደስ ይላል። አብረው ደግሞ ቲክቶክ ላይ ወጥተዋል እነ ማርክ እነ ብሩክ፣ ሁሉም ጓደኞቻቸው አብረው ሆኖ አልተቻሉም። ቲክቶክ ላይ እየቀወጡት ነው። ያው እነሱ እኮ ተናግረዋል ከዚህ በፊትም ብዙ ጊዜ ተናግረውታል። ሲጣሉም ለምንድን ነው ከሌ ማታስተርቀው? ለምንድን ነው ጣልቃ ማትገቡት? ማታስታርቋቸው ስንል ብዙ ጊዜ እኛ ሚዲያ ላይ ያው የራሳችን ኑሮ እየኖርና ያለ ነው። ትላንትን ብሩክ ተናግሯል ወደ ራሳችን ህይወት ምክንያቱም እድሜ የሚሄዳል አይደል? እየበሰሉ አይደል የሚሄዱት የራሳቸው ይሄዱን ደግሞ ወደ አዲስ አበባ እኮ ይሄዱትም ራሳቸውን ለመለወጥ ኑሯቸውን ለማሻሻል ቤተሰብን ለመርዳት አይደል? ያው የራሳቸው ነገር ይጓዛሉ። ግን እኛ ከሚዲያ ጀርባ እንገናኛለን። አብረን ነው ሻይ የምንጠጣ ቡና የምንጠጣው። እንረዳዳለን፣ እንመካከራለን፣ እንተሳሰባለን። እርቅም ለማውረድ ለማድረግ እንጠራለን ሲጣሉ ብሏል። ትላንትና ብሩክ ያው በሀሰን ቤት ተከስቶ ያው በሀሰንና በማሄ መካከል ያለውን የጥር ግድግዳ እንግዲህ ያፈርሳል ማለት ነው። ያው ትንሽ መጋጨት ነበር፣ ብዙም አልተጣሉ ትንሽ አለመግባባቶች ነው ግን ዩ እርስ በርሳቸው። ደስ የሚለው ነገር እኛ ርቆነና አስተያየት የምንሰጠው እሱ ደግሞ፣ ብሩክ ደግሞ ጣልቃ ገብቶ ያለውን ነገር ሄደ በላ ናገራት አለ። ዛሬ እንደውም እኔ ከእንቅልፌ ስነሳ አይቻለሁኝ፣ ፖስት ተደርጎ እንግዲህ ሄዷል ማለት ነው። ፖስት ተደርጎ ማታ ጠብቁን የሚባል በማሂ ቤት አይቻለሁኝ። ያው እንደዚህ ይተባበራሉ ማለት ነው። ሚዲያ ላይ እሷ ጤንነቱን እንድታውቅ ነው እንጂ ያወጣው ከጀርባ ይነጋገራሉ ያው ሰላም መሆኑን እንድታውቅ ብሎ ነው ያው ሚዲያ ላይ የሰሩት ብሩክም ትላንት ርቀ ሲያደርግ ነበር ሽማግሌ ሆኖ የዋለው ያለው ሀይሚዬም ደግሞ ዘመዷ ነው ጓደኛዋ የወንድሞቿም ጓደኛ ነው ያው ቤተሰብም ወንድሟ የሆነ ልጅ ጋር ደሞ እንደገና እሷም በሌለሽ የለሁም ነው አይደል ከሌለሽ የለሁም የሚል ሙዚቃ ተገልጣ ነበር ከልጁ ጋር ሲቀውጡ ሲቀውጡት ነበር እንዴት ቲክቶክ ላይ እንግዲህ ሀይሚዬ አልተቻለችም፣ እየቀወጠችው ነች። ይህንን ከሌለሽ የለሁም ደግሞ የሷ ንጉሥ የሆነ ብሩክም ከሄኖክ ጓደኛው ሄኖክ ጋር ከሌለሽ የለሁም ብሎ ሲቀውጥ ነበር። እንዳለ በቃ የቡታጅራ ልጆች አልተቻሉ ማለት እንችላለን። ያው ደስ ይላል፣ በብረት ሲሆኑ ደስ ይላል። በጣም ነው ደስ የሚሉኝ እንደዚህ ሲተጋገዙ፣ ሲተባበሩ አምዬ ደግሞ የጠቀሰችው የለቀቀችው ጥቅስ አለ። እሷ ብዙ ጊዜ አስተማሪ የሆነ ትምህርት የሚሆንን ደስ የሚሉ ጥቅሶች ነው የምትጠቅሰው እንደዚህን አይነት ነገሮችን እም ደስ ይለኛል ለራሴ ያው ስለ መከባበር ነው መከባበር መከበር ወይም ማክበር በጣም ከባድ ነገር እንደሆነ ከፍቅር ሁሉም ነገር የሚበልጥ እንደሆነ ነው የጠቀሰችው ይሄ ደግሞ ትክክል ነው ባህላችን ነው እናት አባቶቻችን እና አያቶቻችንን ታላላቆቻችንን እንድናከብር እያስተማሩ ነው ቤተሰብ ያሳደገን ይሄ ኢትዮጵያውያንና ባህላችን ነው ትክክል ነች እና በሰዎች መካከልም ደግሞ መከባበር ሲኖር በጣም ደስ ይላል አንዱ አንዱን ሲያከብር ደስ ይላል ተከባብረን እንድንኖር ነው አይደል? ከጥንትም ከባህላችን ነገራችን በአጠቃላይ እዚህ፣ እንደውም ሰላምታ ስንሰጥ እንደመጣን እዚህ ሀገር እጃችንን እንደዚህ በሁለት እጃችን እንዲያጎንብሰን ሰላም ስንላቸው የግረገባቸው ገባቸው ነበር እና እንደውም፣ ቤተሰቦቻችንን ጠይቀዋል፣ ለምንድን ነው ልጆቻችሁ እንደዚህ የሚያደርጉ ተብሎ እና የእኛ ባህል እንደሆነ ነግረናቸዋል። መጀመሪያ አካባቢ እንደዛ ነው። እኔ አሁንም ሰው ሰላም ስን እንዲጎንበስ ብዬ እላለሁ። አሁን እንደውም ራሴን እንደው ምክንያቱም እዚህ ያልተለመዳም ያልተለመደ ነገር ነው። እዛ ታላለቆቻችን ጎንበስ ብለን ከጭንቅላታችን ጎንበስ ብለን ነው ሰላም የምንለው እጃችን የምንዘረጋው እና እዚህም ሀገር ለምዶብን ነበር እኛም ራሱ እና እንደዛን አይነት ነገሮች። ይሄ መከባበር ጥሩ ነው። እኔ አንድ ሰው ሲያከብረኝ፣ እኔም አከብረዋለሁ። ምላሹን እሰጠዋለሁ። በመከባበር ውስጥ ደግሞ ደስ የሚል ነገር አለ። እግዚአብሔርን ማክበር ይመጣል። የሰው ልጆችን ስናከብር ነው እግዚአብሔርን ማክበር የምንችለው። ምክንያቱም የሰው ልጆችን ፍጥሩን ሁሉ የፈጠረው ማነው? ፈጣሪ እግዚአብሔር ነው። ስለዚህ መከባበር ከሁሉም ነገር በጣም አስፈላጊ ኢምፖርታንት የሆነ ነገር እንደሆነ የሚገልጽ ጥቅስን የጠቀሰችው ብዙ ጊዜ አስተማሪ ነገር ነው የምትጠቅሰው። ይመችሽ፣ ብያለሁ ሀይምዬ፣ እየቀወጥሽው ነው ይህን ሰሞን። እየቀወጠችው ነው ሚዲያውን ደሞ ወፈርሽ የምትሉ ሰዎች አላችሁ አይባልም ትወፍር ትደክ ጥሩ ነው ደስ ይላል ግን ብዙ ጊዜ ባንናገር ጥሩ ነው ብዬ አስባለሁ ውዶቼ ለዛሬ ባጭሩ በጠዋት ውስጥ እንናገር ብዬ ነው ሰላም ሁኑልኝ ሰላም